ጤና ስጥልኝ እንደምን አላችሁ ተመልካቾቻችን። ከኤቢሲ ከሰባት ሰዓት ዜናዎች ጋር አልጋነሽ ተካነኝ ወደ ዜናዎቹ አልፋለሁ። የህዝብ ተወካዮች ምክር ቤት የኢትዮጵያ ሰብአዊ መብት ኮሚሽን በኦሮሚያና ና አማራ ክልሎች እንዲሁም በደቡብ ክልል ጌዲዮ ዞን የተከሰተውን ሁከትና ብጥብጥ አስመልክቶ ባቀረበው የምርመራ ሪፖርት ላይ የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ ያቀረበውን የውሳኔ ሀሳብ በሙሉ ድምፅ አጽድቋል። ምክር ቤቱ በ ሀያ ስድስተኛ መደበኛ ስብሰባው በቋሚ ኮሚቴው የቀረበው የውሳኔ ሀሳብ ሁከትና ብጥብጡን አስቀድሞ መከላከል እየተቻለ እንዲሁም ከተከሰተ በኋላ የጉዳቱን መጠን መቀነስ ሲቻል ኃላፊነታቸውን ባልተወጡ በየደረጃው ባሉ የመንግስት አካላትና ተመጣጣኝ ያልሆነ የጸጥታ ኃይሎች ላይ እርምጃ በወሰዱ የጸጥታ ኃይሎች ላይ ተገቢ ማጣራት ተደርጎ ለህግ እንዲቀርቡ በኮሚሽኑ የተሰጠውን ምክረ ሀሳብ ደግፏል። የሁከትና ብጥብጡን ተጎጂዎች ለማቋቋም በኮሚሽኑ የተሰጠውን ምክረ ሀሳብም እንዲተገበር ወስኗል። ምክር ቤቱ በተጨማሪም በኢትዮጵያና በተለያዩ መንግስታት መካከል የተደረሱ ስምምነቶችን ለማጽደቅ የቀረቡ ረቂቅ አዋጆችንም ለዝርዝር እይታ ለሚመለከታቸው ቋሚ ኮሚቴዎች መርቷል። ሪፖርተራችን ተሾመ ወልዴ እንደዘገበው በዝቅተኛ የእድገት ደረጃ ላይ የሚገኙ የአየር ንብረት ለውጥ ተጋላጭ ሀገራት እየደረሰባቸው ያለውን ችግር ለዓለም አቀፉ ማህበረሰብ በማሳወቅ ተጎጅነታቸውን ለመቀነስ በጋራ ሊሰሩ እንደሚገባ ተገለጸ። ኢትዮጵያ በሊቀመንበርነት እየመራች ያለው የአየር ንብረት ተጋላጭ ሀገራት ፎረም በቀጣይ ወር በጀርመን ለሚካሄደው የአየር ንብረት ለውጥ ኮንፈረንስ የመደራደሪያ አጀንዳዎችን ለማስቀመጥ በአዲስ አበባ መምከር ጀምሯል። ብሩክ ተስፋዬ በቀጣዩ ወር በጀርመን በሚካሄደው አመታዊ የአየር ንብረት ለውጥ ስብሰባ ላይ ተመርኩዞ በ2017 መጨረሻ ለሚካሄደው የኮፕ ስብሰባ በኢትዮጵያ የሚመራው የአየር ንብረት ለውጥ ተደራዳሪ ቡድን በዝቅተኛ የእድገት ደረጃ የሚገኙ ሀገራት ድምፅን ይበልጥ እንዲሰማ ለማድረግ ያለመ የውይይት መድረክ በአዲስ አበባ እያካሄደ ነው። አባል ሀገራቱ የአየር ንብረት ለውጥ ተጎጂዎችን ለመታደግ ይበልጥ ጠንክረው እንዲሰሩ የተደራዳሪ ቡድኑ ሊቀመንበር ጥሪ አቅርበዋል። እንዲሻሻሉ በምንፈልጋቸው ተግባራት የሚደርሱ ጥፋቶችንና ጉዳቶችን ማስገንዘብና በአየር ንብረት ለውጥ ምክንያት የሚከሰቱ ችግሮችን የመቋቋም አቅምን የማዳበር ሁኔታ መፈጠር ይኖርበታል። ጠንክረን ልንሞግት ይገባል። ምክንያቱም እኛ ይህንን ካላደረግ ማንም ለእኛ የሚሰራልን አይኖርም። ፍታዊነት፣ እኩልነት፣ ዘላቂ ልማት፣ ጾታዊና ተያዥ በሆኑ አስፈላጊ ጉዳዮች የእነዚህን መርሆች ዓላማ ባነገበ መልኩ ድርድሮችን በማድረግ ሊጎዱ የሚችሉ ህዝቦችን መታደግና ዓለም አቀፉ ትብብር እንዲጠናከር መስራት አለብን። የተባበሩት መንግስታት የልማት ፕሮግራም ለሀገራቱ የሚያደርገው ድጋፍ ተጠናክሮ እንዲቀጥል የአፍሪካ ቀጠና አገልግሎት ማዕከል ጊዜያዊ ዳይሬክተር ጆርጅ ትሮጅማን ተናግረዋል። ፕሮግራሙ የሚያደርገው የቴክኒክ ድጋፍ በዝቅተኛ የእድገት ደረጃ የሚገኙ ሀገራት ያላቸው አቅም ይበልጥ ተጠናክሮ በድርድሩ ሂደት ተቋማዊ አቅማቸው እንዲጎለብት ነው። የተባበሩት መንግስታት የልማት ፕሮግራምም ለድህነት ቅነሳው እያደረገ ያለውን ድጋፍ አጠናክሮ ይቀጥላል። የአካባቢ ደንና የአየር ንብረት ለውጥ ሚኒስትሩ ዶክተር ገመዶ ዳሌ አሜሪካ በአየር ንብረት ለውጥ ላይ ያላት አቋም የተሻለ ለውጥ በሚያመጣ መልኩ መሆን እንደሚገባው ገልጸዋል። በቅርቡ በታዩ ፖለቲካዊ ለውጦች አሜሪካ በአየር ንብረት ለውጥ ላይ ያላትን ተሳትፎ የመተው አዝማሚያ እያሳየች እንደሆነ መገንዘብ ይቻላል። ቢሆንም ዓለም አቀፉ ማህበረሰብ ሀገሪቱ በአየር ንብረት ለውጥ ግቦች ላይ ያላትን ቁልፍ ሚና ተጠናክሮ እንዲቀጥል ማበረታታት አለበት። እኛም የምንጓጓለት ልማችን እንዲሳካ። ያለንን ቁርጠኝነት በእጥፍ ማሳደግ አለብን። መድረኩ በዝቅተኛ የእድገት ደረጃ የሚገኙ ሀገራት ጥቅምን የሚያስጠብቁ የድርድር ሀሳቦች ይቀመጣሉ ተብሎ ይጠበቃል። ቡድኑ በጠቅላላው 48 ሀገራትን ያቀፈ ሲሆን 34ቱ የአፍሪካ ሀገራት ናቸው። ኢትዮጵያና ግብጽ በተለያዩ መስኮች በጋራ ለመስራት ተስማሙ። የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ወደ ግብጽ በማቅናት ከሀገሪቱ ፕሬዚዳንት አብዱልፈታህ አልሲሲና ከግብጹ አቻቸው ጋር በሁለትዮሽ ትብብር ዙሪያ መክረዋል። ይህንን አስመልክቶ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ስቱዲዮ ተገኝተው ማብራሪያ እንዲሰጡን ጋብዘናቸዋል ጤና ይስጥልኝ አቶ መለስ ጤና ይስጥልኝ እሺ እስቲ ኢትዮጵያና ግብጽ በምን በምን ጉዳዮች ላይ ነው በግብጽ የመከሩት ምን መግባባት ላይ ተደርሷል እንግዲህ የፌዴሬ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው በግብፁ አቻቸው ሳሚ ሹክሪ ጋባዥነት በካይሮ ቆይታ አድርገዋል በዚህ ጊዜ ውስጥ ከክቡር ፕሬዚደንት አብዱልፈታህ አልሲሲ እና የውጭ ጉዳይ ሚኒስትር ሳሚ ሹኩሪ ጋር በሁለትዮሽ በአካባቢያዊና በዓለም አቀፍ ጉዳዮች ላይ ውይይት አካሄደዋል። ይሄ ውይይት በጣም ገንቢ ነበር። በጣም በመግባባት መንፈስ ላይ የተካሄደ ነበር ማለት ይቻላል። በሁለትዮሽ መስክ እንግዲህ እንደምታቂው ግብፅና ኢትዮጵያ በጣም ረዥም ጊዜ ያስቆጠረ ግንኙነት አላቸው። ይህንን ግንኙነት ወደ ተሻለ ደረጃ ለማሸጋገር ቀደም ሲል የተደረጉ የጉብኝት ልውውጦች ነበሩ። በሚኒስትሮች ደረጃ የሚካሄዱ ግንኙነቶች ነበሩ። በኤክስፐርቶች ደረጃ የሚካሄዱ ግንኙነቶች ነበሩ። ስለዚህ በአሁኑ የካይሮ ጉብኝት የተደረሰው አንደኛው መግባባት ምንድን ነው? ይህንን በሁለቱ ሀገሮች መካከል ያለውን ታሪካዊ ብቻ ሳይሆን ዘመናትን የተሻገረ ግንኙነት ወደ ተሻለ ምዕራፍ ለማሸጋገር በሁሉም ደረጃ ያሉ የምክክር መድረኮችና የውይይት መድረኮች ተጠናክረው እንዲቀጥሉ በኢትዮጵያና ና በግብጽ መካከል መግባባት ተደርሷል። በዚህ ረገድ የግብፅ የውጭ ጉዳይ ሚኒስትር የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው በየሁለት ወሩ ተገናኝተው ባሉ ወቅታዊ ጉዳዮችና ሁለቱን አገሮች በሚመለከቱ ጉዳዮች ላይ መነጋገር እንዲችሉ ከመግባባት ተደርሷል ይሄ ዋነኛው የካይሮ ጉብኝት ውጤት ተደርጎ ሊቀመጥ ይችላል። ሁለተኛው እንግዲህ ቀደም ሲል ለመግለጽ እንደሞከርኩት የኢትዮጵያና የግብፅ ህዝብ ረዥም ዘመን ያስቆጠረ ግንኙነት አላቸው። የአባይ ውሃ ልጆች ናቸው። የእስልምናም የክርስትናም እምነት ረዥም ጊዜ ትስስር የነበራቸው ህዝቦች ናቸው። ይህንን ግንኙነት ታሪክን ብቻ እየዘከርክ ሳይሆን ወደ ህዝቡ የዕለት ተዕለት ኑሮ መቀየር እንዲቻል በህዝቦቹ መካከል የመግባባት መንፈስ እንዲኖር ሁለቱ ሀገሮች በጋራ ለመስራት የጥርጣሬ መንፈስን ለማስወገድ በጋራ ለመስራት ከመግባባት ተደርሷል። ሶስተኛው ትልቁና ዋነኛው በዶክተር ወርቅነህም የተንጸባረቀው ሀሳብ ምንድን ነው? የኢትዮጵያና ግብጽ ልማት አንዱ በሌላ የተመረኮዘ ነው። አንዱ የለማ ሌላኛው ሳይለማ የትም መድረስ አይቻልም። ጠፈንታቸው የተያያዘ ነው፣ የተሳሰረ ነው የሚል የግብፁ ፕሬዚደንት አብዱልፈታህ አልሲሲም የውጭ ጉዳይ ሚኒስትር ሳሚ ሽኩሪም የተጋሩት ሀሳብ ነው የነበረው። ይሄ ትልቅ ትልቅ ትልቅ ጭብጥ ተደርጎ ሊቀመጥ የሚገባው ይመስለኛል። ከአባይ ጉዳይ ጋር በተያያዘ እንግዲህ የህዳሴ ግድብ የኢትዮጵያ ህዝብ የሚሰራው ፕሮጀክት ነው። ይሁን እንጂ ጠቀሜታው ከኢትዮጵያውያንም በተጨማሪ ለግብጾች፣ ለሱዳኖች፣ ለተፋሰሱ ሀገሮች የሚሆን እንደሆነ ለማሳየት ሞክሯል። በአካባቢ ጉዳይ እንግዲህ ጸር ሽብርን ከመዋጋት አንጻር በጋራ መስራት ያስፈልጋል። በተባበሩ መንግስታት ድርጅት ጽሕፈት ቤት ተለዋጭ አባል እዛ ላይ የአፍሪካን ድምጽ ከማሰማት አንጻር፣ ዓለም አቀፍ ሰላምና መራጋት እንዲኖር ከማድረግ አንጻር በጋራ መስራት አለብን ብለው ወስነዋል። በአጠቃላይ ጉብኝቱ ስኬታማ ነበር ማለት ይቻላል። እሺ መልካም። በውጭ ጉዳይ ሚኒስቴር የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለሰጡን ማብራሪያ በተመልካቾች ስም አመሰግናለሁ። አመሰግናለሁ። አመሰግናለሁ። እሺ ወደ ቀጣዩ ዜና እናልፋለን። በትግራይ ክልል የተቀናጀ በፕላን የሚመሩ የገጠር ማዕከላትን ለመፍጠር ያለመ ምክክር ተጀምሯል። የምክክር ሂደቱ ምን እንደሚመስል ባልደረባችን ዮሀንስ ፍስሀ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። እንደምን ዋልክ ዮሐንስ? እንደምን ዋልክ። እሺ ዮሐንስ ተጨማሪ መረጃን ልታደርሰን ትችላለህ? አመሰግናለሁ አልጋነሽ። እንግዲህ በትግራይ ክልል አጠቃላይ 110 ከተሞች አሉ። ከነኚህ መካከል እንግዲህ ወደ 12 የሚሆኑት ትልልቅ ወይም በትልቅ ደረጃ የሚቀመጡ ናቸው። ከዛ ባለፈ ደግሞ 98 የሚሆኑት በመካከለኛና በዝቅተኛ ደረጃ የሚቀመጡ ከተሞች ናቸው። አጠቃላይ በከተማ ከሚኖረው ሕዝብ በተጨማሪ በገጠር የሚኖረው ሕዝብም ቀላል የሚባል አይደለም። ከ70 በመቶ የሚሆነው የክልሉ ሕዝብ አጠቃላይ በገጠሩ ወይም በገጠር ማዕከላት የሚኖር ህብረተሰብ ነው ያለው። አጠቃላይ በገጠር የሚኖረው ማህበረሰብ ደግሞ በተበታተነ መልኩ የሚኖር በመሆኑ መሰረታዊ የሚባል የተደራጀ የአምልኮ የጤና የትምህርትና ሌሎች መሰረተ ልማቶች ተጠቃሚ ሊሆን አልቻለም። በዚህ ምክንያት ደግሞ ከከተማ ከገጠር ወደ ከተማ የሚፈልሰው የህብረተሰብ ክፍል እንዲጨምር አድርጎታል። ከዚህም በተጨማሪ በከተማ የሚገኙት ህብረተሰብ ወይም የከተማ ነዋሪዎችም ከተሞች መያዝ ከሚችሉት ነዋሪ በላይ እንዲያስተናግዱ፣ ከተሞችም በነዋሪዎች እንዲጨናንቁ ሆኗል። አጠቃላይ በትግራይ ክልል መንግስት ማለት ነው፣ የገጠር ማዕከላትን በተደራጀ በዲዛይንና በፕላን የተመሩ የገጠር ማዕከላትን ለመፍጠር ምን መደረግ አለበት በሚለው ዙሪያ ላይ የምክክር መድረክ ዛሬ ተጀምሯል። የክልል የቢሮ ኃላፊዎች የወረዳ እንዲሁም የዞን ኃላፊዎች የተገኙበት ነው። ከዛም በተጨማሪ እንግዲህ በክልሉ የሚገኙ ትልልቅ የከፍተኛ ትምህርት ተቋማትም የተገኙበት ምክክር ነው ዛሬ የተጀመረው። ተጨማሪ መረጃ እንዲሰጡን ደግሞ የአዲግራት ዩኒቨርሲቲ ምክትል ፕሬዚዳንት የሆኑትን ዶክተር አለም መብርሀቱ እዚህ አጠገብ ይገኛሉ። ከእሳቸው ጋር አጠር ያለ ቆይታ ማድረግ ይሆናል። ዶክተር እጅግ አድርጌ አመሰግናለሁ ለቃለመጠይቁ ፈቃደኛ ስለሆኑ። አጠቃላይ ዛሬ በምክክር መድረኩ እንግዲህ የገጠር ማዕከላትን እንዴት በፕላን በዲዛይን የተመሩና ፍልሰቱን ለመቀነስ ምን መደረግ አለበት በሚለው ዙሪያ ላይ ምክክር ተደርጓል። ቅድሚያ ተሰጥቶ ምን መደረግ አለበት ይህንን ችግር ለመፍታት አመሰግናለሁ። ያው እንደ ተገለጸው በገጠር በኢትዮጵያ ገጠር የተለያዩ ማህበራዊ፣ ኢኮኖሚያዊ ጉዳዮችን ለማካተት በሚያስችል መልኩ የገጠር ከተሞች ወይም ደግሞ የገጠር የልማት ማዕከላት እየተቋቋሙ ይገኛሉ። የዛሬው የምክክር መድረክ በትግራይ አካባቢ የሚገኙትን የገጠር የልማት ማዕከላት በዋናነት የመኖሪያ ቤቶች ዲዛይንና የህንፃ ስራ እንዴት መምሰል አለበት የሚል ነው። በዚህ በኩል ሊካተቱ የሚገባቸው ከዘመኑ ጋር የተሳሰረ ግን ደግሞ ያለንን መሬት በቁጥብ መልኩ ለህብረተሰቡ ደግሞ የማህበራዊ የኢኮኖሚ የሌሎች ጉዳዮችን በተሻለ መልኩ ማቅረብ ይቻል ዘንድ የተለያዩ አካላት የክልሉ የመስተዳደር አካላት፣ በክልሉ የሚገኙ የተለያዩ የትምህርት ተቋማትና ጉዳይን የሚመለከታቸው አካላት ምክክር ተጀምረዋል። የምክክር ዋና ማዕከል እነዚህ በገጠር እየተቋቋሙ ያሉት አነስተኛ ከተሞች ልንላቸው እንችላለን። ወይም ደግሞ ህብረተሰቡ በጋራ ሆኖ የማህበራዊ አገልግሎት የመሰረተ ልማት አገልግሎት ሊያገኝባቸው የሚችል በዚህም ቅድም እንደተጠቀሰው ወደ ከተማ የሚደረገው ፍልሰትም በተወሰነ ደረጃም ቢሆን ሚገታና መልክ የሚያስይዝ ህብረተሰቡ በትውልድ ቀየው አካባቢ ዘመናዊ ኑሮን እንዲያገኝ የትምህርት ቤቶች የጤና ጣቢያ የመብራት የሌሎችም ጉዳዮች ሲነሱ ውለዋልና ለምሳሌ አንዱ ከተነሱት የመብራት አገልግሎት ብንወስድ አሁን አሁን የፀሐይ ብርሃንን በመጠቀም ለገጠር ወይም ደግሞ በሰብሰብ ብለው ለሚገኙ የማህበረሰብ አካላት የማቅረብ እድሎች እየተፈጠሩ ነው ያሉ። ስለዚህ እነዚህ ነገሮች ከመጀመሪያው ታስቦባቸው የውሃም አቅርቦት አለ፣ የሌሎች አቅርቦቶችም የስልክም አለ ና እነዚህ አቅርቦቶች ዘመናዊ በሆነ መልኩ በተነጻጻሪ ማለት ነው። እንግዲህ ዘመናዊ ሲባል ለኑሮ በተቻለ መጠን አመች እንዲሆኑ የቆሻሻ አወጋገድ ስርዓት፣ ህብረተሰቡ የተሻለ ከገጠሩ ኑሮ የገጠሩንም ሳይተው የእርሻው ስራውም ሳይተው፣ ነገር ግን ወደ ዘመናዊ ኑሮ እንዲቀየር የሚያስችለውን አሰራር ውይይት ተጀምረዋል። በዚህ በኩልም ዩኒቨርሲቲዎች በተለይ የዲዛይኑ ስራን በማዘጋጀት ለዲዛይኑ በተሻለ መልኩ የአካባቢው ጥሬ ሀብት በመጠቀም የአካባቢውን አሁን ከቤት አሰራር ጋር ተያይዞ በተለይ በምስራቅ ትግራይ እንደዚሁም በአጠቃላይ በትግራይ ቤቶች በድንጋይ የመስራት የተለመደ ባህል አለና እነዚህ ቆጣቢ በሆኑ የአካባቢውን ሀብት በመጠቀም ግን በርካታ ወጪ በማያስወጣ መልኩ ኑሮው ደግሞ የተሻለ የእንስሳት መኖሪያ ለብቻው፣ የሰዎች መኖሪያ ለብቻው፣ ንጽህና አጠባበቅ ስርዓት ያለው ሆኖ እንዲሄድ በዩኒቨርሲቲዎች ደረጃም በሌሎች አካላትም ሁሉም የሚመለከታቸው አካላት በጋራ በመስራት ህብረተሰቡን የተሻለ አገልግሎት መስጠት የሚያስችልና በዚህ በኩልም ከዚህ በፊት ሲታዩ የነበረው ክፍተቶች አቅም በፈቀደ መጠን ሊያስወግድ በሚችል ወይም ደግሞ ሊቀንስ በሚችል መልኩ አሁን በነዚህ ከተማ አካባቢ በተለይ ያሉት የገጠር ከተሞች ወይም ማዕከላት የምንላቸው በርካታ ገንዘብ እየፈሰሰ ነው፣ ቤቶች ይሰራሉ። ውሎ አድሮ ግን ወደ ዘመናዊ ሲቀየር ያ ቤት መስተካከል አለበት፣ መንገድ ያስፈልገዋል፣ የሶሻል ወይም የማህበራዊ አገልግሎት፣ ሌሎች ነገሮችም ያስፈልጉታል። ይሄ ካለን ውስን ኢኮኖሚ አግባብ አይደለም። ከመጀመሪያው ታስቦባቸው በዘመናዊ መልኩ የተቀናጀ ስራ መስራት ያስፈልጋል የሚል ነው። ማዕከሉ የውይይቱ ማዕከልና በዚህ በኩል እንደ አዲግራት ዩኒቨርሲቲ የጀማመር ናቸው ስራዎች አሉ። እነዚህም ለአውደ ጥናቱም በተወሰነ ደረጃ ልምዱን ለማስቀመጥ ሞክረናል። ሌሎች ዩኒቨርስቲዎችም በግንባር ቀርበን መሪ ሚና የምንጫወት ይሆናል። በዚህ በኩል ነው ውይይቱ የነበረው ማለት። እሺ፣ አመሰግናለሁ ዶክተር አልም። እንግዲህ አልጋነሽ፣ ምክክር መድረኩ ዛሬም ከሰዓትና ነገም የሚቀጥል ይሆናል። እኛም እንግዲህ ከዚህ ከመቀለ እየተከታተልን ለተመልካቾች የምናደርስ ይሆናል። ለዛሬው በዚሁ አበቃ አመሰግናለሁ። አመሰግናለሁ ዮሐንስ። ወደ ቀጣዩ ዜና እናልፋለን። የሲቪክ ማህበራት ለዲሞክራሲ ስርዓት ግንባታ ያላቸውን ሚና ለማጠናከር የሚያስችል የውይይት መድረክ ነገ ሊካሄድ ነው። ውይይቱን በተመለከተ በሚኒስትር ማዕረግ በጠቅላይ ሚኒስትር ጽህፈት ቤት የፖለቲካ ፓርቲዎችና ሲቪክ ማህበራት ጉዳዮች ዘርፍ ኃላፊ አቶ አብዱል አዚዝ መሐመድ በሰጡት ጋዜጣዊ መግለጫ መንግስት ዲሞክራሲን ለመገንባት የጀመራቸውን ጥረቶች ለማጠናከር ከተቃዋሚ ፓርቲዎች ጋር ውይይትና ድርድር መጀመሩን ገልጿል። የሲቪክ ማህበራቱ መድረክም የሀገሪቱን የልማትና የዴሞክራሲ ስርዓት ግንባታ ላይ የማህበራቱን ሚና ለማጠናከርና በሀገራዊ ጉዳዮች ዙሪያ ብሔራዊ መግባባትን ለመፍጠር የመንግስትና የሲቪክ ማህበራት ትብብር በቋሚነት ለማካሄድ ያለመ ነው ተብሏል። በቀጣይም በሁሉም ክልሎች የሚከናወን ይሆናል ተብሏል። በመድረኩ አምስት መቶ ተሳታፊዎች ይገኛሉ ተብሎ የሚጠበቅ ሲሆን የመንግስት ተወካዮች፣ የሲቪክ ማህበራት፣ የከፍተኛ ትምህርትና የሚዲያ ተቋማትም ይገኛሉ። በልማትና በዲሞክራሲ ስርዓት ግንባታው ላይ የሲቪክ ማህበራት ሚና ላይ ያተኮሩ ጥናታዊ ጽሑፎች ቀርበውም ውይይት ይደረግባቸዋል ተብሏል። ሪፖርተራችን ሙልጌታ ተስፋይ እንደዘገበው በምዕራብ ጎጃም ዞን በ7000 ሄክታር መሬት ላይ የመስኖ ልማት ከሚከናወነው የቆጋ ዘመናዊ መስኖ ግድብ የተሻለ ተጠቃሚ መሆናቸውን አርሶ አደሮች ገለጹ። አርሶ አደሮቹ የሚያመርቱት ምርት በደላሎች የተነሳ ጥቅም እያጡበት መሆኑንም ተናግሯል። ፌቨን ተሾመ ዝርዝር አላት። በ2001 ዓ ም ስልሳ ሄክታር መሬት በመስኖ በማልማት ወደ ስራ የገባው በምዕራብ ጎጃም ዞን የሚገኘው የቆጋ ዘመናዊ መስኖ ፕሮጀክት አሁን ላይ 7 ሺህ ሄክታር መሬት ያለማል። አንድ ቢሊዮን ብር ወጪ የተደረገበት ይህ የመስኖ ግድብ ከ10 ሺህ በላይ የሚሆኑ የአካባቢውን አርሶ አደሮችም ተጠቃሚ ማድረግ ችሏል። ዘርብ ዜት በዋናነት ሰራለሁ። እዚህ ቀደም በቃ በመስኖ ስለማላውቅ አሁን ያንን በመስራቴ የተሻለ ከተማ ቤት ሰርቻለሁ። አሁን ቢያንስ ራሴን ቀይር ያለሁ ማለት እችላለሁ ለውጥ አለ። በእርግጥ ለውጡ ጋር ምክንያቱም በፊት ከአባቶች በፊት የነበረ አንድ ክረምት ነው ታምኖ መኖር የሚገባው የነበረ። አሁን ግን ክረምቱም እንዳለ ሆኖ በጋው ላይ የሚገኘው ነገር አመቱን ሙሉ ፍራፍሬ እየተበላ ልጆቻችን በደንብ እየተጠቀሙ መሆናችሁ እነዚህ ጋር ለውጥ አለ ብዬ አስባለሁ። አንዱ የተወሰነ ትንሽ አስቀምጫ ለሁ ለወደፊት ደግሞ ከፍ አድርጌ ለማስቀመጥ ለመቆጠብ እፈልጋሉ። አርሶ አደሮቹ የምናመርተው ምርት ተመሳሳይ በመሆኑና ህገ ወጥ ደላሎች በገበያው ላይ ያላቸው ተጽዕኖ ግን የሚገባንን ያህል ተጠቃሚ እንዳንሆን አድርጎናል ይላሉ። ከምናመርተው በጣም በይበልጥ አሁን ማያመርቱ ደላሎች ናቸው አሁን ተጠቃሚ ሆነው ያለ እና ይህን መንግስት ተከታትሎ ዋና ነጋዴው ራሱን ችሎ ገብቶ ገበሬውን ከዚህ ጋር ለደላላ የሚከፍለው ለገበሬው አግዞት ቢወጣ ጥሩ ተጠቃሚ ይህ ገበሬ ይሆናል ብዬ አስባለሁ። የገበያ ትስስር አሁን በዋናነት ገበያ ላይ ችግር አለ። ቲማቲም፣ ጎመን በጣም ይደርሳል። ግን ቢያንስ ቲማቲም በቃ እዚህ አካባቢ ላይ አስፈላጊ የሆነ ነገር ማቀነባበሪያ ነገር መተከል አለበት። አሁን ለምሳሌ ቲማቲም አሁን ተመርቷል። ግን እኛ ራሳችን ዝም ብለን እየጫነ ገበያ ላይ እየወሰደ በአንድ ብር በሁለት ብር አብዛኛው እንደም ደፍታ ነው ነው የምንመጣ። ምንም የለም ገበያ ማለት ነው። ባለሙያዎች ልከንዛ ናቸው እየሰሩ ናቸው ያሉት የት አካባቢ ሊሸጥ ይችላል የሚሉትን የማጥናት ስራ እየተሰራ ነው ያለው። በቅርብ ቀን ይህንን ምርቱን ከሚገዙ የአከፋፋዮች ጋራ መድረኮች እየተዘጋጁ ናቸው ያሉት። ምናልባት በቀጥታ አምራቹንና እነዛን አከፋፋዮችን ገዥዎችን በማገናኘት ደላላው እንዲወጣ የማድረግ ስራ እንሰራለን ብለን ነው እየሰራን ያለ ነው። የግብርና ምርቶች ማቀነባበሪያ ፋብሪካዎችን ማስፋፋትም ልዩ ትኩረት የተሰጠ ጉዳይ ነው ብለዋል። ለኤቢሲ ዘገባ ፌቨን ተሾመ ባህር ዳር። ሼህ መሐመድ ሁሴን አሊ አላሙዲና ቤተሰቦቻቸው በኦሮሚያ ክልል በድርቅ ለተጎዱ ሶስት ዞኖች 25 ሚሊዮን ብር በሚገመት ወጪ የበቆሎና የእንስሳት መኖ ድጋፍ አደረጉ። ዳዊት ጣሰው ተጨማሪ ያለው በኦሮሚያ ክልል የሚገኙ ስድስት ዞኖች በዝናብ እጥረት ምክንያት ድርቁ በምርታቸው ላይ ከፍተኛ መቀነስን አስከትሏል ጉጂ ዞን ደግሞ ከእነዚህ አንዱ ነው ይላሉ የዞኑ አደጋ መከላከልና ዝግጁነት ስጋት አመራር ጽህፈት ቤት ኃላፊ አቶ አበበ አባብልጎ በ2009 ላይ የመኸር ዝናብ ላይ ያለው የምርት መቀነስ እና የዝናብ እጥረት ትልቁ ምክንያት በ85 ፐርሰንት በላይ ምርት ቀንሷል የዚህ ምርት መቀነስ ትልቁ ምክንያት በተለይ እነዚህ አምስት ወረዳዎች ላይ በ58 ቀበሌዎች ላይ ህብረተሰቡን ለችግር ያጋልጦታል። ጉጂን ጨምሮ በቦረናና ምዕራብ ጉጂ ዞኖች ነው። እንግዲህ ሼህ መሀመድ ሁሴን አሊ አልአሙዲንና ቤተሰቦቻቸው በ25 ሚሊዮን ብር በሚገመት ወጪ የበቆሎና የእንስሳት መኖ እርዳታ ያደረጉት፣ አቶ ኢሳያስ ከበደ የሼህ መሀመድ ሁሴን አሊ አላሙዲን ተወካይ ናቸው። እዚህ አካባቢ ላይ በተለይ በምዕራብ ጉጂ ጉጂና ቦረና ላይ ላለው ማህበረሰብ 20 ሺ ኩንታል በቆሎና 10 ሺ ቤል የአልፋ አልፋ ሳር ነው ወደዚህ ቦታ ላይ እንዲጓጓዝ በአስቸኳይ መልእክት ያስተላለፉት። ያንንም ተከትሎ ማናቸውንም ወጪ፣ የትራንስፖርት ወጪ ችለው ወደዚህ ቦታ ላይ ተጓጉዞ በዛሬው ዕለት እዚህ እንዲደርስ ሆኗል። ከተጎጆች ጎን በመቆምም በቀጣይም ድጋፉ የሚቀጥል እንደሆነም ገልጸዋል። የጉጂ ዞን አስተዳደር ተወካይ አቶ ጥላውን ፍቃዱ ከተለያዩ ዞኖችና ክልሎች ድጋፍ ባይደረግ የበለጠ ድርቁ አሳሳቢ ይሆን ነበር ብሏል። እንደ ሌሎች ልማት ሁሉ ችግርንም በጋራ ለመቀነስ ጥረቶች መደረጋቸውንና ድጋፉ ሌሎችንም ተቋማት የሚያነሳሳ መሆኑንም ገልጸዋል። ሌሎች ክልሎችም ሲረዱን ቆይተዋል። ከትግራይ እርዳታው መጥቷል፣ ከአማራ እርዳታው መጥቷል፣ ከተለያዩ ዞኖች እና ከተለያዩ ክልሎች እርዳታው መጥቷል። እንደ ኢትዮጵያዊነታችን እርስ በርስ ከተደራረስን እርስ በርስ ማድረግ ያለብን ነገር ካደረግን ከውጪ ከምናገኘው እርዳታ ይልቅ እርስ በርሳችን የምናደርገው እርዳታ ትልቅ ቦታ ሊኖረው ስለሚገባም ነገም ኢትዮጵያዊነታችንን ሊያኮራን የሚችልና ነገም ቀጣይነት ሊኖረው የሚችል ጉዳይ በመሆኑ ሊበረታታና ሊቀጥል የሚገባ ጉዳይ ነው። እርዳታውን የተቀበሉ የአገር ሽማግሌዎችም ድጋፉ የሰውንም ሆነ የእንስሳቱን ችግር እንደሚቀንስ ተናግረዋል። ገርጋርስ አርጋም ከኔራ ገመቹ ጉዶ ደጋም ክናም ቶኮቲ በዚህ በተሰጠን ድጋፍ እኔ እንደ አንድ ሰው ትልቅ ደስታ ይሰማኛል። በዝናብ እጥረት የደረሰብንን የድርቅ ችግር ተከትሎ ይህ ድጋፍ ከዚህ ችግር ለማገገም ያግዘናል። ከ2008 ዓ ም ጀምሮ በአስቸጋሪ የድርቅ ችግር ውስጥ ነበርን። በዚህ ድርቅ ደግሞ ለብዙ ችግር ተዳርገናል። ከዚህም ለመውጣት ደግሞ መንግስትና ሌሎች አጋዥ ድርጅቶች ድጋፍ እያደረጉልን ነው። በክልሉ በቀጣይ በድርቁ የቀነሰውን ምርት ለማካካስና ድርቅ ሲከሰትም የሚያደርሰው ጉዳትን ለመቀነስ ዘመናዊ የግብርና ስርዓት የተከተሉና ተፈጥሮ ጥበቃን መሰረት ያደረጉ ስራዎች እንደሚሰሩም ክልሉ አስታውቋል። ድጋፉ ከተደረገባቸው አንዱ በሆነው በጉጂ ዞን ሰሞኑን ዝናብ መዝነብ የጀመረ ሲሆን አርሶ አደሮቹም የበልግ አዝመራ መዝራት መጀመራቸውንም ለመታዘብ ችለናል። ገበሬው በነፍስ ወከፍ ዛሬ ዘር ላይ ነው። ቤታ አታገኝም። በማሳ ላይ ነው የምታገኘው ገበሬው በኦሮሚያ ክልል የተከሰተውን ድርቅ ተከትሎ ጉዳት ለደረሰባቸው በክልሉና በሌሎች ክልሎች እንዲሁም በፌዴራል ተቋማት ከ130 ሚሊዮን ብር በላይ የሚገመት የእንስሳት መኖ ድጋፍ መደረጉንም ለማወቅ ተችሏል። የሆቴልና ቱሪዝም ኢንዱስትሪን ለማጎልበት ጥረት እያደረገ መሆኑን የአዲስ አበባ ሆቴል ባለቤቶችና ንግድ ዘርፍ ማህበራት ገለጸ። ማህበሩ በከተማዋ የሚገኙ ሆቴሎች የከተማዋን ገጽታና የቱሪስት መስህቦችን የሚያስተዋውቅ የሆቴል ጋይድ መጽሔት አሳትሞ ስራ ላይ አውሏል። የማህበሩ ሰብሳቢ አቶ ቢንያም ብስራት እንደገለጹት ማህበሩ ያሳተማቸው አራት ሺህ መጽሔቶች ከተማዋን ለመጎብኘት ለሚመጡ ቱሪስቶች፣ ለአስጎብኚዎችና ለሌሎች ባለድርሻ አካላት አገልግሎት የሚሰጥ ነው። መጽሔቱ የቱሪዝም ዘርፉን ለማሳደግ ከፍተኛ ጠቀሜታ አለው ያሉት ሰብሳቢው በሀገር ገጽታ ግንባታ ረገድም የበኩሉን ሚና እየተጫወተ ይገኛል። ዘገባው የሪፖርተራችን ነቃቸው ሰማው ነው። ተመልካቾቻችን የሰዓቱ ዜና አብቅቷል። ስለተከታተላችሁ እናመሰግናለን። መልካም ቀን